ክሪስ ላይ ነው ያየዋት እና ራሴን ሁላ ማመን ከበደኝ። በቃ የሆነ ውሸት ሁላ ነው የሆነ ህልሙ ላይ ሁላ ያለው ነው የመሰለኝ። ገብርኤልን በኢየሱስ ክርስቶስ እረ፣ በስላሴስ በፍጹም ራሷን ታጠፋ? በፍጹም በፍጹም። እናቷን በጣም ነው የምትወዳት። እውነት ነው ወላሂ ዱቢን በኑ ብዜበር ጋይስ ትዝ ይላችኋል። በፊት ራሱ ሲጠባበሱ ምናምን ከሆነ ሰው ጋር መሳሪያ እንትን ተባብሎ ነበሩ የሆነ ጊዜ ሶሻል ሚዲያ ላይ ሁላ ተጭሆ ምናምን ነበር፣ አስታውሳችሁ። እሱና የእሱ ጓደኛ በእሷ ምክንያት ላይክ፣ እንደዛ አይነት ነገር ነበር ከጫላ ጋር። እሱ እኮ በእሷ ምክንያት በሌላ ጉዳይ ነው

እስከ ጠዋት ድረስ በጣም ሳሰላሰል የነበረው ቀነኒ ራሷን እንደማታጠፋ ነው። ማለት አታጠፋ አታጠፋ። ፊታ ፋሚሊ ገብቷቸዋል። አንዳንዴ የውላችሁ ምን አለ መሰላችሁ ይሄ ወይ በኢኮኖሚ ይሄ ልጅ እኮ ምንም አድርጎላት አይደለም አብረው ያለችው እኔ አይገርማችሁም ግን እግዚአብሔርም በዚህ ሳምንት ውስጥ ራሱ መኪና ግን ለምን እንደዚህ የሆነ አላረለ በቃ እንደዚህ ለምን አያደርግላ? ኢንጌጅ እንኳን ለምን አያደርግ? ፕሮፖዝ ለምን አያደርግ? በቃ አይምሮ ላይ ሁሉ እሱ ነበር። አይስዌር ቪዲዮቿን እያየው ማለት ነው እና ላይክ ይሄን ሁሉ አክሰብት አድርጋ አብረው የምትኖር ሴት ለእንደዚህ አይነት ለተራ ነገር ራሷን አታጠፋም በፍጹም በፍጹም። ናይንቲ ናይን ፐርሰንት እራሱ ሰው መቶ ፐርሰንት መሆን ስለማይችል ነው እሱ እንጂ ልሷ እራሷን አታጠፉ አታጠፋም። በቃ ለመሰላችሁ የሆነ የገንዘብ ወይም ይሄ በሆነ ነገር ተጠግተው ቢሆን ያንን ባጣ ምን ሆናል። እራሷ ስራ አላት እኮ ሺሃፍ ትኮ ሞዴል ናት እኮ የሀገሯን ባህል የምታስተዋውቅ ልጅ ናት። ለምን ብላ ነው እራሷን የምታጠፋው? ከእሱ ጋር ዞሩ ብትል በጣም የተሻለ ሰው ማግኘት እንደምትችለ እራሱ ታውቃለች። ለምንድን ነው አይደለ፣ ገባችሁ አይደል ሀሳቤ ራስሽን፣ ለማጥፋት ለምሳሌ ያለዛ ሰው መተንፈስ አልችልም ምኖረው በሱ ነው ምናምን ብለሽ ስታስብ፣ እሺ ይችልጅ ከሱ ዘሩ ብትል ከሱ የበለጠ ሰው ተፎካካሪ አለ የተባለ ሰው መጥበስ እንደምትችል ውስጧ ያውቃል። ሺ ብሎት ኮንፊደንስ እኮ ሰው ራሷን ለምሮ የምታጠፈው። ደግሞ የሚያፈቅር ሰው፣ የሚወድ ሰው ራሱን አያጠፋ። እሱም ለእኛ እሱም ለእኛ በጣም የምንወደው ጀግና አርቲስታችን ነው። የምናውቀው ነገርርስ እሱንም በጣም ነው የምንወደ። አሁን እኮ የውልሽ ራሷን አታጠፋን በምል ነው እንጂ እሱንም ጥላቻ አደለም። ይህ ሰው ስማርት እኮ ሲጀመር ልጁ የውልሽ የሆነ ዘር ውስጥ የሚደበቅ የሆነ ጎሳ ብቻ እንትን የሚያደረግ ልጅ አደለም። ከሁሉም ጋር ተመሳስሎ በጣም ሰው ፋኒ ስማርት ልጅ ነው ልጁ። እኔ እያልኩ ያለት እሱ ገለዋት ይሆናል ሳይሆን እያልኩ ያለው ራሷን ልጅቷ አታጠፋም ነው እንጂ እኔ ልጁም እንደዛ የሚያደረግ አይነት ሰው አይመስለኝም። እኔ ሰቡም እንዳለ እኮ ትላንትና አብሮ ናቸው። ትላንትና ፀጉር ቤት ራሱ ወስዷት ነበረ። በዛ ላይ ደግሞ ልደቷ ነበረ፣ ዛሬ ነው መሰለኝ ልደቷ። ሜክፕ ምናምን ተቀባብታ ስቱዲዮ ሄዳ ፎቶ ውላ ተነስታ ነበረ። እንግዲህ ዛሬ የሚኮሰት ፎቶ ነበረ ማለት ነው ያ ፎቶ እና ምን እንደተፈጠረ አይታወቅም። እውነቱ እንዲወጣ እኛ ሆነ የምንታገለው ትግላችን የእሷ እውነት እንዲወጣ ነው። ለምንድን ነው ይሄ ሰው ጥሏት ነው ወይስ እራሷን ገላ ነው? በቃ ማለት ለምን ምን እንደተፈጠረ ነው ማወቅ የሚፈልገው ይሄ ህዝብ የሚፈልገው እሱ ነው። እሱን ለማድረግ ደግሞ ፑሽ ማድረግ አለብን። ታርጌትም ከሆነ በደንብ እናወጣለን። እኛ እናወጣለን። ታርጌትም ልጃችንን ታርጌት ለማድረግም ታስቦም ከሆነ አሁን ብቅ ብቅ ስላለ አንድ አለች ደግሞ የተባለ አይን የሆነች አርቲስት ነው የኦሮሞ፣ እሱንም ታርጌት ለማድረግ ታስቦም ከሆነ እናወጣለን። አንተኛ ትልኛ። ኧረ በስመ አብ! እናንተ ሰው ልብ ውስጥ የሚቀመጡ ሰዎቹን አየር ላይ የሚደፏቸው ግን ምን አስቦ ነው? ነገር እንኳን መሬት ላይ ሳይወርዱ የሆነ ምን እንደሆነ ምን ለልጆቹ እንኳን በእንደዚህ ምክንያት ነው ብለ የምናውረው ነገር ሳይኖር መልሶ ደግሞ በኢየሱስ። በጣም ሰላም እንዴት ናችሁ? ግን ማን ነው እንደኔ ይችል በጣም ወንጀፍን ይበላችሁ እኔ አላቅም ምን አይነት ስሜት እንደተሰማኝ አላቅም። በጣም ነው ያሳዘነችኝ። በጣም ነው አንጀቴን ይበላችሁ። የእውነት በቃ አላቅም። እኔ እንደዚህ ሶሻል ሚዲያ ላይ ቪዲዮ ላይ ምናምን የማውቃት ልጅ እንደዚህ አይነት ስሜት ከተሰማኝ የሚያውቋት ጓደኞቿ ቤተሰቦቿ እናት አባቷ እህቶቿ ወንድሞቿ ምን አይነት ስሜት ሊሰማቸው እንደሚችል መገመት በጣም ቀላል ነው። የእውነት በጣም ነው የምታሳዝነው። በጣም ምስኪን ልጅ ናት። ገና ወጣት ልጅ ናት። ገና ልጅ ናት። አይ ቲንክ 25 ላይ 2 ተር አመቶች ውስጥ የምትገመት ልጅ ናት እና በጣም ገና ብዙ ነገር የሚጠብቃት ልጅ ገና ህይወትን መኖር የጀመረች ልጅ ገና ብዙ ላይፍን ያላየች ልጅ ናትና፣ እንደዚህ በለጋ እድሜዋ ገና ምንም እንትን ሳትል እንደዚህ አይነት እንትን ሲያጋጥም በጣም ነው የሚያሳዝነው። እና የእውነት አንጀት ነው ምትበአንጃ አንጀት ነው የምትበለው። መፍረድ ከባድ ነው። ራሷን አጥፍታን አጥፍታ ነው፣ ወይም ደግሞ ባሏ ሰው ምናምን ገሏት ነው የሚለውን ነገር መገመት በጣም ከባድ ነው። ያው ገና በፍርድ በህግ እስካልተረጋገጠ ድረስ እኛ ሰዎች እንደዚህ ነው ምናምን ብለን መፍረድ አንችልም። እና ምናልባት እኛ ምን አለ መሰላችሁ አሁን ብዙዎቹ ቲክቶክ ላይ የሚሉት ትላንትና እንደዛ ደስተኛ ሆና ቪዲዮ ስትሰራ የነበረች ልጅ እንዴት ነው ራሷን ልታጠፋ የምትችለው ምናምን ነው የሚሉት እና ምን አለ መሰላችሁ በአምስት ደቂቃ ውስጥ ምን በህይወታችን ምን ሊፈጠር እንደምንችል አናቅም። አምስት ደቂቃ ውስጥ በህይወታችን ውስጥ አፕን የሚያደርገው ነገር በህይወታችን ላይ እንድንወስን የሚያደርገን ነገር ሊፈጠር ይችላል። ምን አለ መሰላችሁ፣ ስፔሻሊ ደግሞ እኔ ማለት ነው። የሆነ ምን ያለው መሰላችሁ፣ የሆነ አንድ ሰው ካሜራ ፊት ለፊት የሆነ በጣም ደስተኛ ሆኖ ሀረካት በቃ ላርለ ከሳቀ ምናምን፣ በቃ አሪፍ ልብስ ከለበሰ አሪፍ ቤት ከኖረ ምናምን ምናምን፣ በቃ አሪፍ ቤት ካየው ወይም ደግሞ በቃ ደስተኛ ሆኖ ቪዲዮ ከሰራ ያ ሰው በህይወቱ ደስተኛ ነው ብዬ ነው የማስበው ማለት ነው እና ምን አለ መሰላችሁ ብዙዎቻችን ባክግራውንዳችን ከካሜራ ጀርባ ህይወታችን ሌላ ነው። በጣም ብዙ ነገር ሊያስነት ሊለን ይችላል እና አለውቅም። ራሷን አጥፍታም ሊሆን ይችላል እንትን ብላም እሱም ገሏት ሊሆን ይችላል። የእውነት ነው ግን የምነግራችሁ እውነት። ባሏ ይህን ነገር አድርጎት ከሆነ ኢትዮጵያ ላይ ምን አይነት ሰይጣን የገባው ማለት ምን አይነት መንፈስ ነው የገባው ማለት አላውቅም። እኛ ለእኛ ገና ህይወትን እንተላላለን። ገና ህይወትን ላለ